የውጫሌ ውል። የውጫሌ ውል በሀያ አንቀጾች የተከፋፈለ ሲሆን ለአድዋ ጦርነት መነሻ የሆነችው አሥራ ሰባተኛው አንቀጽ ናት። ይህችም አንቀጽ ቀጥላ ያለችው ናት። የኢትዮጵያ ንጉሰ ነገስት ከአውሮፓ ንጉሰ ነገስት ለሚፈልጉት ጉዳይ ሁሉ በኢጣሊያ መንግስት አጋዥነት መላላክ ይቻላቸዋል። የውሉ ረቂቅም በተነበበ ጊዜ አጤ ምኒሊክ አስራ ሰባተኛው አንቀጽ ጥቅም ስለሌለው ምን ያደርጋል ይቅር ቢሉ ኮንት አንቶኖሊ ቢጨመርስ ምን ይጎዳናል? በማለት አስፈረመ። ውሉ በአማርኛው ጽሑፍ ላይ እንደተነበበው አይነት ሲሆን በጣለንኛውን ጽሑፍ ላይ ግን የኢትዮጵያ መንግስት ከውጭ አገር መንግስታት ጋር የሚያደርገውን ግንኙነት በኢጣሊያ መንግስት አማካኝነት ማድረግ ይገባዋል። አጤ ሚኒሊክ በኢጣሊያ በኩል ያለው የውጫ ሌውል ጉዳይ አልገባቸውም ነበርና በኢትዮጵያ ላይ መንገሳቸውን ለማሳወቅ ለጀርመኑ ንጉሰ ነገስት የጻፉት ደብዳቤ በውጫ ሌውል ብጥብጥ መነሻ ሆነ። ምንልክ የጻፉት ደብዳቤ የጀርመኑ ንጉሠ ነገሥት በቀጥታ መቀበላቸው ውዝግብ አስነሳ። በዚያን ጊዜ ልዑል ራስ መኮንን በኢጣሊያ ሀገር በጉብኝት ላይ ነበሩና በኢጣሊያ ሀገር ስዕል እንዲማሩ ተልከው የነበሩት ልጅ አፈወርቅ ገብረ ኢየሱስ ኋላ ፕሮፌሰር የሆኑት ማለት ነው። በጋዜጣ ያነበቡትን ለራስ መኮንን ነገሯቸው። ራስ መኮንንም አስጎብኛቸው የነበረውን አንቶኔሊን ስለዚህ ጉዳይ ቢጠይቁት ያደደብ ኢትዮጵያ የተማሪ ትርጉሙ ስላልገባው ነው ብሎ ተሳደበ። ራስ መኮንንም ተቃውሟቸውን ለኢጣሊያ መንግሥት ከነገሩ በኋላ ወደ ኢትዮጵያ ሲመለሱ የውሉን መበላሸት ላጤ ሚኒሊክ ሳ ኮንት አንቶኔሊ ከሚኒሊክ ችሎት ቀርቦ ኢጣሊያ 17ኛዋን አንቀጽ ተበላሽቷል ወይም ተሳስቷል የሚባለውን አትቀበልም። በዚህም ጉዳይ ማናም ሀያል መንግስት ሊያስገድዳት አይችልም። ምክንያቱም ክብሯን የምትጠብቅ ታላቅ መንግስት ናት አላቸው። ይህንን በሚናገርበት ጊዜ እቴጌ ጣይቱ በዚያው በችሎት ላይ ስለነበሩ ወዲያው የኮንት አንቶኒን ንግግር አቋርጠው ያ አንቀጽ የሚለውን ነገር እኛም ለሀያላን መንግስታት አሳውቀናል፣ በአማርኛ ቋንቋ የተጻፈው ምን እንደሚልም ተናግረናል። እንደናንተ ሁሉ እኛም ክብራችንን እንጠብቃለን። እናንተ የምትመኙትን ኢትዮጵያ በእናንተ ስልጣን ስር እንድትሆን ነው፣ ይህ ለምን ጊዜም የማይሆን ነገር ነው። እንደገና እንዲጻፍ ተደርጎ ተጻፈ። የተጻፈውም ጽሁፍ 17ኛው አንቀጽ ተሰርዟል የሚል ነበር። ይኸው ቃል በአማርኛ ብቻ በሁለት ወረቀት ተጽፎ አንዱ ለኮንት አንቶኖሊ ተሰጠው። አንዱ ከምኒልክ ቤተ መንግስት እንዲቀመጥ ተደረገ። ኮንት አንቶኖሊም የተሰጠውን ወረቀት ይዞ እየተደሰተ ሄደ። በማግስቱ ኮንት አንቶኖሊ ያን ጽሁፍ ወደ ጣሊያንኛ ሲያስተረጉመው አስራ ሰባተኛው ክፍል የነበረው ቃል ተሰርዟል ለመቼው ተፍቋል የሚል ሆኖ አገኘው። በዚህም ጽሁፍ ተናዶ ወደ ቤተ መንግስት ሄደ። ከዛም ሚኒሊክና ጣይቱ መኳንንቱም እልፍኝ ገብቶ ለምን ተሰርዟል የሚል ቃል ተጻፈ ብሎ ጠየቀ። አጤ ሚኒሊክ? ሁለታችን ተነጋግረን አንተ ወደ የተጣፈ ነው እንጂ እኛ የጨመርንበትም የቀነስንበትም ነገር የለም አሉት። አንቶኖሊም ለጊዜው አሁን አይነሳ አልኩ እንጂ ጨርሶ ይሰረዝ አላልኩም አለ። አጤ ምኒልክ በአስተርጓሚ በነገርከን ቃል መሰረት የተጣፈ ነው አሁን ለምንድን ነው የተጠሰጥክ ሲሉት፣ አንቶኖሊ በአስተርጓሚው ዮሴፍ ላፍጥጦ ይህን ሁሉ ነገር የምታበላሸው አንተ ነህ ቀጣፊ ብሎ ተሳደበ። ኮንታንቶኖሊ ዮሴፍ ሲቆጣ የሰሙት ጣይቱ አጥፍቶስ ቢሆን አሽከራችንን በሚገባ እኛ እንቆጣለን እንጂ፣ አንተ እንዲህ አላግባብ በእኛ ፊት አሽከራችንን መሳደብ አይገባም አሉት። ኮንታንቶኖሊም አፍሮ ይቅርታ ጠየቀ። እቴጌ ጣይቱም በውጫ ላይ የተዋዋልንበትም ወረቀት ቢሆን ኢትዮጵያ በጣሊያን በኩል ትተዳደራለች የሚል ቃል ታማርኛው አይገኝበትም። እንግዲህ ያለ ቃል ተጽፎበታል የምትል ተሆነ አሳየና በትናንትናውም የሆነ ነገር እንደው አንተ ወደ የአስራሰባተኛ ክፍል ነገር ቅር አይነሳ ብትል ይኸው ተጣፈ። አሁን ለምንድን ነው መጠጠት? ከመጀመሪያው እስከ መጨረሻው ጃኑ ከተናገሩት ሁሉ አንድም ቃል አልተዛባም፣ አልተዛነፈም ብለው ተናገሩ። ቸርነቱ እስካሁን ጠላት አጥፍቶ አገር አስፍቶ አኖረኝ። እኔም እስካሁን በእግዚአብሔር ቸርነት ገዛው እንግዲህ ብሞት ሞት የውሉ ነውና ስለኔ ሞት አላዝንም። ደግሞ እግዚአብሔር አሳፍሮኝ አያውቅም። እንግዲህ የሚያሳፍረኛል ብዬ አልጠረጥርም። አሁንም አገር የሚያጠፋ ሀይማኖት የሚለውት ጠላት እግዚአብሔር የወሰነ ድንን የባህር በር አልፎ መጥቷልና እኔም ያገሬን ከብት ማለት የሰውንም መድከማ ይቼ እስካሁን ዝም ብለው ደሞ እንደ ፍልፈል መሬት ይፈለፍል ይቆፍር ጀመር። አሁን ግን አሁን ግን በእግዚአብሔር ረዳትነት ሀገሬን አሳልፌ አልሰጠውም። እያገሬ ሰው ከአሁን ቀደም የበደልኩህ አይመስለኝም፣ አንተም እስካሁን አላስቀየምከኝም። ጉልበት ያለህ በጉልበትህ እርዳኝ፣ ጉልበት የሌለህ ለልጅህ ለምሽትህ ለሃይማኖት ስትል በሐዘን አግዘኝ። ወስልተህ የቀረፍ እንዶ ግን ኋላ ትጣላኛለህ፣ አልተውህም ማርያም እንደዚህ አማላጅነት የለኝም። ዘመቻዬ በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረኢሉ ላይ ከተል አግኝ። ንጉሱን የክተት አዋጅ ጥሪ ሰምቶ ህዝቡ ከደቡብ፣ ከምዕራብ፣ ከምስራቅ፣ ከመሀል ሀገር ከትሞ ወደ ሰሜን ይተም ጀመር። የመቀሌው ምሽግ ከአምባላጌ ጦርነት የተረፈው የኢጣሊያ ሰራዊት ወደ መቀሌ እየሸሸ መቀሌ ምሽግ ውስጥ ታጎረ። መታጎር ብቻ ሳይሆን የመቀሌው ምሽግ ተጠናክሮ እንዲሰራ በመታዘዙ ኢጣሊያኖች ከአምባላጌው ውድቀታቸው በሶስተኛው ቀን የመቀሌን ምሽግ አጠናክሮ መስራት ጀመሩ። በኢጣሊያኖቹ በኩል እንደጻፉት ከጠዋቱ አራት ሰዓት ድንኳኖች ሲተከሉ አየን። ከመሃል ቀይ ድንኳን ተተከለ። የምኒልክ መሆኑን አወቅን! በዚያን የበዓል ቀን ኢትዮጵያውያን ጦርነት ያደርጋሉ ብለን አላሰብንም ነበር። ጥቂት እንደቆዩ ግን ፈረሰኛው ቀድሞ፣ እግረኛው የተከተለ ሲመጣ አይተን የቲንቲ ባስሊ ሰዎች በአራት ሰዓት ተሩብ ተኩስ ሲከፍቱ መላው ሰራዊታችን ተኩስ ከፈተ፣ ብለዋል። የአንድ በቅሎና የአንድ ሰው ሩጫ ብዙ መስሏቸው በዚያ ቀን ኢጣሊያኖቹ በኢትዮጵያውያን ላይ 174 የመድፍ ጥይት ተኩሰዋል። ግን አብዛኛው ጥይት ግማሹ ከኢትዮጵያን በማለፍ ግማሹን በመቁረጥ የተተኮሰ ነበር። የዕለቱ ግጥሚያ ምሽት ውሃውና ካቡ ርቀ ነበርና ውሃው ይያዝብኛል ብሎ አላሰበም ነበር። ነገር ግን የውሃው መያዝ ቁርጡን ባወቀ ጊዜ መድፉን ጎድቶ ነፍቱን አሰልፎ ሐሙስ ማታ በሶስት ሰዓት አደጋ ጣለባቸው። እነዚያ ጠንክረው ተታክሶ መለሷቸው። ኢጣሊያኖቹም እኩሌታው ሸሽቶ ሲገባ እኩሌታው እኔ ብሎ ይመጣ ነበር። እሷቸው ግን ወደ እርዱ ለመግባት በራሳቸው ይጠባቸው ነበር። እንዲህ የሆነ ኢጣሊያኑም ባሽባዝቁም አያሌ ሞቱ። ሴጌጣ አይቱም ውሃውን ለሚጠብቁ ዘበኞች ጠጁ በብዙ ቀን እንደየተሞላ በማለፊያ ወጥ እንጀራ እየተፈተፈተ በመሰጎኑ ፍሪዳው ታርዶ ስጋው በእንቅብ እየሆነ ከሌሊቱ በዘጠኝ በአስር ሰዓት ይሰዱላቸው ነበር። የጠገበ ሰው ሁሉ ይደፍራልና እነርሱም ነፍሳቸውን ለጌታቸው ለመንግስታቸው ለውጠውታልና ትጥቃቸውን ሳይፈቱ እንቅልፋቸውን ሳይተኙ በአንድ ቀን የሚያስመርረውን ጦርነት አስራ አምስት ቀን ሙሉ ሌት እና ቀን እየተዋጉ ውሃ ከልክለው በጭንቅ ኢጣሊያኑን ካርዱ ውስጥ እንዲወጣ አደረጉት። የተተከለው ድንኳን ሲታይ ከብዛቱ የተነሳ አፍሪካ አውሮፓን ለመጠራረግ የተነሳች ይመስላል። የጦርነቱ እለት ኢትዮጵያውያኑ ደማቅ ቀለም ያለው ካባ ለብሰው ጠመንጃና ጦር ይዘው ጎራዴውን ታጥቀው የነብርና የአንበሳ ቆዳ ለብሰው አዝማሪዎቹ እያዘፈኑ ቄሶቹ፣ ልጆቹ፣ ሴቶቹ ሳይቀሩ ፀሐያ ፈንጠቅ ስትል በተራራው ላይ በታዩ ጊዜ የጣሊያንን ጦር አሸበሩት። በኢትዮጵያ በኩል የጣሊያን መንቀሳቀስ ወሬ እንደተሰማ ራስ መኮንን የሀረርጌውን ጦር እየመሩ ገስግሰው አድዋ ከተማን ያዙ። ራስ ሚካኤል የወሎን ሰራዊት አስከትለው ሰላዶ የሚባለውን ተራራ ያዙ። በንጉሥ ተክለ ሃይማኖት የሚመራው የጎጃም ጦር ፊት ለፊት ወደ ጣሊያኖች ምሽግ አመራ። ራስ መንገሻ ሰራዊት አዲ አቡን ላይ የትግራይን ሰራዊት አሰለፉ። አጤ ምኒልክ፣ እቴጌ ጣይቱ፣ ራስ ወሌና ዋግሹም ጓንጉል በስተኋላ ደጀን ሆኑ። የኦሮሞ ፈረሰኞች 13 ሜትር ያህል ከሚርቅ ቦታ ሆነው ያሉትን የውሃ ምንጮች እየፈለጉ ከበው ያዙ። ሌሊቱን ወታደሩ እየሸለለ አዝማሪዎቹ ማዝመር ጀመሩ። አረ ጉዱ በዛ፣ አረ ጉዱ በዛ፣ በጀልባ ተሻግሮ አበሻ ሊገዛ፣ ይሉ ነበረ። ቄሶችና መነኮሳት መስቀል የያዙ ግፉ ወደፊት ሴቶቹ ከባሎቻቸው ህፃናት ከአባቶቻቸው ስር እየሆኑ ሌሊቱን ሲጓዙ አደሩ። የራስ መንገሻ ሰራዊት ሌሊቱን በጀኔራል አልቤት ሆርኒ ከሚመራው የኢጣሊያን ጦር ጋር እንዳ ኪዳነ ምሕረት ላይ ተጋጥሞ ተኩስ ከፈተ። ሌክ ድል አድራጊ ሰራዊታቸውን እየመሩ ግንቦት 3 ቀን 1888 ዓመተ ምህረት አዲስ አበባ ገቡ። በአፍሪካ የጦርነት ታሪክ ውስጥ ሁለት የተከበሩና የተደነቁ ጦርነቶች አሉ። አንደኛው ከ2000 ዓመታት በፊት ሃኒባል አውሮፓውያንን ድል ያደረጉበት ጦርነት ሲሆን ሁለተኛው ደግሞ ከ ዓመት በኋላ ኢትዮጵያውያን በአድዋው ጦርነት አውሮፓውያንን ድል ያደረጉበት ጦርነት ነው። ይህንንም ብዙ የታሪክ ጸሐፊዎች ጽፈውታል። የአድዋ ጦርነት የኢጣሊያን መንግስት ሁለት መቶ ሚሊዮን ሊሬ ወጪ አስወጥቶታል። የአድዋው ጦርነት ኢትዮጵያ በዘመናዊ የዓለም ካርታ ውስጥ ስሟን አስገባት። ማርጀሪ ፐርሃም በአድዋ ድል ጊዜ በመላው ዓለም ያሉ ጋዜጦች ሁሉ በመጀመሪያ ገጻቸው የምንልክና የጣይቱን ፎቶግራፍ በማውጣት ወሬውን ለአንባቢዎቻቸው አደረሱ። በተለይ እንደ አውሮፓውያን አቆጣጠር መጋቢት 7 1896 የወጣው ኒውዮርክ ታይምስ ጋዜጣ፣ እንደ አውሮፓውያን አቆጣጠር መጋቢት 29 ቀን 1886 የወጣው ለፒቴ ጆርናል የሚባለው ፈረንሳይኛ ጋዜጣ እንደ ኢሮፓውያን አቆጣጠር ሚያዝያ አራት ቀን 1896 የወጣው ሃርፐስ ዊክሊ የተባለው ጋዜጣ፣ እነኚህ ሶስቱ የአድዋ ድል ታሪክ በሰፊው እንዳደረጉት ዝርዝሩን አወጡ። ጋዜጦቹ ስለ ጣይቱ ሲተርቁ በምስራቅ ኢጣሊያ ንግሥት እንደነበረችው እንደ ዜሮቢያ፣ እንደ ግብፅ ንግሥት እንደ ኪሊዮፓትራ፣ እንደ ታላቋ ካትሬ እያመሳሰሉ ነበር። በህዝብ በኩል በፈረንሳይ፣ በጀርመን፣ በሩሲያ፣ በአሜሪካ ታላላቅ ህዝባዊ የደስታ ስብሰባዎች ተደርጓል። በኢጣሊያም ሁለት ዓመታት ሙሉ በየቀኑ የሚወጡ ጋዜጦች ላይ ዜናው ሲወራና ስብሰባዎች ሲካሄዱ ቆዩ። በሮም ታላላቅ መንገዶች ላይ ሰላማዊ ሰልፍ እየበዛ ስለሄደ ዩኒቨርሲቲዎችና ቲያትር ቤቶች በሙሉ ላልተወሰኑ ጊዜ እንዲዘጉ ታዘዘ። ያድዋ ጦርነት ሽንፈት በኢጣሊያኖች ላይ እንደደረሰ የኢጣሊያ ህዝብ በነቂስ ወጥቶ ወደ ጠቅላይ ሚኒስትሩ ቤት ሄዶ ድንጋይ በመወርወር ታላቅ ጉዳት አደረሰ። ፖሊሶች በአስቸኳይ ደርሰው ጠቅላይ ሚኒስትሩን ከታላቅ አደጋ ዳኑት። እርሱም እንደ ኤሮፓውያን አቆጣጠር ማርት 9 ቀን ስንብት ጠይቆ የጠቅላይ ሚኒስትርነቱን ቦታ ለቀቀ። በኔፓልም ገንፍሎ የወጣውን የህዝብ ኃይል ፖሊሶች መከላከል ወይም ማቆም ስላልቻሉ የጦር ሰራዊት ታዞ ወጣ። በፖቪያም ለሚቀመጠው ግጥሚያ ወደ ኤርትራ የሚወጡ ወታደሮች የጫሉ ባቡሮች እንዳይንቀሳቀሱ ህዝቡ ሀዲድ ላይ ድንጋይ ከምሮ ባቡሮቹን አገደ። በሮም በቱሪን በሚላኖ በፖቪያ ከተሞች ያሉ የሴቶች ማህበራት በአፍሪካ ያለው የወታደር ኃይል ይመለስ እያሉ ሰላማዊ ሰልፍ አደረጉ። የሞተውና ያልሞተው የኢጣሊያ ወታደር ቁጡ አይታወቅ ስለነበረ በጠቅላላ የኢጣሊያ አብያተ ክርስቲያናት ለጠቅላላው ሰራዊት የሙታን ፍታት አደረጉ። የዘማች ቤተሰቦች ዘማቾች ከአድዋ ጦርነት በፊት የተጻፈላቸውን ደብዳቤ ሁሉ ለጋዜጦች ይሰጡ ጀመር። ንጉሱ ኡምበርቶ የልደት በዓላቸው የሚከበረው ማርች 14 ቀን ስለነበር የልደት በዓላቸው የሐዘን ቀን ሆኖ እንዲውላወጁ አጤ ሚኒሊክ ወዳጃቸውን ሞንዶ ቢዳሌን ናና ከያገሩ የደረሱኝን ክምር ወረቀቶች እይ ብለው ከአድዋ ጦርነት በኋላ ጋበዙት። ደብዳቤዎቹ ከዓለም ዙሪያ የተጻፉ ሲሆን እንኳን ደስ አሎ የሚሉ ነበሩ። ሞንዶ ስለ ደብዳቤዎቹ ሲጽፍ አንዳንዶችም መልስ እንዲጻፍላቸው እና በፖስታ ቤት የኢትዮጵያ ተንበር ተለጥፎ እንዲላክላቸው የሚፈልጉ ነበሩ። ምክንያቱም ቴምብሩ ላይ የምንልክን መልክ ለማየት እያሉ ነው። ከአውስትራሊያ ከቬኔዙዌላ የተጻፉት ደግሞ የእርስዎ ወታደሮች መሆን እንፈልጋለን የሚሉ ናቸው። ከክምሩ ደብዳቤዎች መካከል ጋዜጦችም ነበሩ።